በቅንጦት በተሞላው የኮልቴክ ታወር ሰፊ የእብነ በረድ ወለል ላይ የቫኔሳ ኮል ቆዳ ጫማ ድምፅ ያስተጋባል። ከሀፍታ በኋላ ድምጿ ከጫማዋ ድምፅ በላይ ጮሆ አየሩን ሰነጠቀው። እውር ነሽ! በዚያች ቅጽበት በህንፃው ውስጥ የነበረው እንቅስቃሴ ሁሉ ቆመ። ሰራተኞች በየቦታቸው ደርቀው ቀሩ። አንዳንዶች አይኖቻቸውን በፍርሃት ሰበሩ፣ ሌሎች ደግሞ ሊመጣ ያለውን ድራማ ለማየት በጉጉት አይናቸውን ቀሰሩ። ቫኔሳ በውድ ልብሷ እንደተንቆጠቆጠች በንቀት ተሞልታ ቆማለች። ከእግሯ ስር ትንሽ አረፋ አንጸባራቂ ውን ወለል አርጥቦታል። ከፊት ለፊቷ አንዲት አሮጊት ሴት አረንጓዴ የጽዳት ሰራተኛ ዩኒፎርሟን እንደለበሰች በፍጥነት ውሃውን በጨርቅ ለማድረቅ ትሞክራለች። ሽበት የወረረው ጸጉሯ በሻርፕ ተሸፍኗል። እንቅስቃሴዋ የዘመናት ድካሟን ይመሰክራል። ይቅርታማ ቤት አለች። ሴትየዋ ድምጿ እየተንቀጠቀጠ ቃላቶቿ በትህትና የተሞሉ ነበሩ። ለቫኔሳ ግን ይህ የትህትና ቃል እንደ ነዳጅ የንዴት እሳቷን የበለጠ አራገበው። እነዚህ ጫማዎች ዋጋቸው ምን ያህል እንደሆኑ ታውቂያለሽ? ስትል አንባረቀችባት። ወይስ ሁሉም ሰው እንዳንቺ ደሃና ቆሻሻ ይመስልሻል? በአዳራሹ ውስጥ የተቆራረጡ የትንፋሽ ድምፆች ተሰሙ፣ ነገር ግን ማንም ሊናገር የደፈረ አልነበረም። የጽዳት ሠራተኛዋ ቃላቶቹን እንዳልሰማች በጸጥታ ሥራዋን ቀጠለች። ይህ ዝምታዋ ቫኔሳን ይበልጥ አበሳጫት። ከዚያም ያልታሰበው ነገር ተፈጸመ። ቫኔሳ ወደፊት አንድ እርምጃ ተራምዳ ያችን አሮጊት በኃይል መታቻት። ባልዲው ተገለበጠ። ውሃውም ወለሉን አጥለቀለቀው። ሴትየዋ በህመም ተንገዳገደች፣ ነገር ግን አልወደቀችም። ቫኔሳ መነጽሯን አስተካክላ በንቀት ድምፅ በሚቀጥለው ጊዜ ቆሻሻ ውሃሽን የት እንደምታስቀምጭ ወቂ ብላ ወደ ሊፍቶ መራች። የጽዳት ሠራተኛዋ ግን ምንም አይነት የቁጣና የሐዘን ስሜት ሳታሳይ በጸጥታ ሥራዋን ቀጠለች። ይህ ውርደት ከዚህ በፊት ብዙ ጊዜ አጋጠማት ይመስል ነበር። ነገር ግን በዚህ ሕንፃ ውስጥ ማንም የማያውቀው አንድ ትልቅ ምስጢር ነበር። ይህች ሴት ተራ የጽዳት ሠራተኛ አልነበረችም። እዚህ የመጣችውም ወለል ለማጽዳት አልነበረም። እርሷ የቢሊዮነሩ ዋና ሥራ አስፈጻሚ የኢታን ኮል እናት ነበረች ኤቭሊን ኮል ከጓደኛዋ የጽዳት ዩኒፎርም ተውሳ ወደ ልጇ መስሪያ ቤት የመጣችው የልጇን የወደፊት ሚስት እውነተኛ ባህሪ ለማረጋገጥ ነበር። ሰዎች ስለ እርሷ የሚሉትን የትዕቢትና የጭካኔ ወሬ ሰምታለች። አሁን ግን በገዛ ዓይኗ አየችው። የቫኔሳ ትዕቢት እንዲሁ ከመሬት ተነስቶ የበቀል አልነበረም። ይልቁንም ጥልቅ ስር ያለውና ከልጅነቷ ጀምሮ ውሃ እየጠጣ ያደገ ነበር። ዛሬ በኮልቴክ ታወር ውስጥ እርሷ ንግሥት ናት። የግብይት ክፍል ኃላፊ ብቻ ሳትሆን የቢሊየነሩ ዋና ሥራ አስፈጻሚ የኢታንኮ ልጮኛ ናት። የሂል ጫማዎቿ ድምፅ መምጣቷን ከድምጿ ቀድሞ ያበስራል። ትዕዛዞቿ እንደ ጅራፍ ናቸው። ስህተቶችን የምታርመው በጩኸት ነው። ደካማነትን በፍጹም አትታገስም። በሠራተኞቿ ዘንድ የምትፈራና የምትጠላ ናት። ነገር ግን ማንም ሊጋፈጣት አይደፍርም። ይህ ባሕሪዋ ግን ድንገት የተከሰተ ሳይሆን የዓመታት ውጤት ነው። ከዓመታት በፊት ቫኔሳ ማርከስ ግራንት ከተባለ አንድ የውሃ አርክቴክት ጋር ጥልቅ ፍቅር ውስጥ ነበረች። ማርከስ ውበቷን ያደንቅ ነበር፣ ነገር ግን ከጀርባዋ ያለውን እሾሃማ ባህሪዋን አይቷል። ጓደኞቹ ይች ሴት አትሆንህም እያሉ ሲያስጠነቅቁት፣ እርሱ ግን በፍቅር የለውጣት አለሁ ብሎ ያምን ነበር። ለተወሰነ ጊዜም የቫኔሳን ክፉ ባህሪ ታገሰው። በአስተናጋጆች ላይ ስትጮህ፣ በታክሲ ሹፌሮች ላይ ስታላግጥ በድሃ ሰዎች ልብስ ስትስቅ ዝም ብሎ ያልፍ ነበር። አንድ ቀን ምሽት ግን በአንድ የሰርግ ድግስ ላይ ሁሉም ነገር ተለወጠ። ቫኔሳ ከሙሽራዋ ሚዜዎች አንዷ የደበሰችውን ቀላል ቀሚስ ተመልክታ በዙሪያዋ ያሉ ሰዎች ሁሉ በሚሰሙት ድምፅ አሾፈች። እንዴት እንዲህ አይነት ልብስ ለብሳ ሰርግ ትመጣለች? ከመንገድ ዳር የገዛችው ነው የሚመስለው አለች። የአካባቢው እንግዶች ሳቅ ከቃላቶቿ በላይ የማርከስን ልብ ወጋው። ፊቱ በሀፍረት ቀላ። ወደ ቤት ሲመለሱ በመኪናው ውስጥ የነበረው ዝምታ ከባድ ነበር። በመጨረሻም ማርከስ በረጋ ነገር ግን በቆራጥ ድምፅ ተናገረ። ቫኔሳ ወድሻለሁ፣ ነገር ግን ከዚህ በላይ መቀጠል አልችልም። ሰዎችን በአግባቡ አታስተናግጅም። ደግነትን እንደ ድክመት ከሚቆጥር ሰው ጋር ሕይወቴን መገንባት አልችልም ሲል ተናገራት። ቫኔሳ በምሬት ሳቀች። እውነትን ስለተናገርኩ ነው የምትለየኝ? ጥሩ ሂድና ያንተን አሰልች ሕይወት የምትመጥን ልፍስፍስ ሴት ፈልግ አለችው። በማግስቱ ማርከስ ንብረቶቿን መልሶላት ለዘላለም ከሕይወቱ አወጣ። ይህ መለያየት የባኔሳን ልብ ጎድቶት ነበር፣ ነገር ግን ህመሟን በኩራት ሸፈነችው። ማርከስ ደካማ ነው፣ ጠንካራ ሴትን መሸከም አልቻለም እያለች ለራሷ አደጋግማ ነገረችው። አሁን ይታናለላት ቆንጆ፣ ሀብታም፣ በሰው ሁሉ የተከበረ ከእርሱ ጋር ከምን ጊዜውም በላይ ከፍ ብላለች። በዚህ ጊዜ አትሸነፍም። ያለፈው ቁስሏ የዛሬው ጭካኔዋ ሆኗል። ራሷን ከህመም ለመከላከል የገነባችው ግንብ ሌሎችን የሚጎዳ መሳሪያዋ ሆኗል። በከተማዋ ማዶ ከኮልቴክ ታወር አንጸባራቂ ብርሃን ርቃ በምትገኝ አንዲት ትንሽ ቤት ውስጥ ኤቭሊን ኮል በጸጥታ ተቀምጣለች። ከፊቷ ትንሽዬ የማስታወሻ ደብተር ተከፍቷል። በገጾቹ ላይ የዚያን ቀን ውርደት ተመዝግቧል። ቫኔሳ ጮኸች። ድሃና ቆሻሻ ብላ ጠራችኝ በመላው ሰራተኛ ፊትም መታችኝ አይኖቿ በቃላቱ ላይ ቆዩ ቃላቱ ቀላል ነበሩ ከጀርባቸው ያለው ህመም ግን ጥልቅ ነው አይኖቿን ጨፍና ልጇን በሕፃንነቱ አስታወሰችው ኢታን ትንሽና ቀጭን ልጅ ሆኖ በገበያ ውስጥ የብርቱካን ቅርጫት ስትሸከም እጇን አጥብቆ የያዘው በንዳድ ሲቃጠል ለመድኃኒት የሚሆን ገንዘብ አጣ ስታለቅስ፣ ከዓመታት በኋላ በአልጋዋ አጠገብ ተንበርክኮ እማማ አንድ ቀን የሚገባሽን ሕይወት እሰጥሻለሁ ብሎ ቃል የገባላትን ሁሉ አስታወሰች። ያ ቃል አሁን ሆኗል። ልጇ የከተማው ታላቅ ሰው ነው። ነገር ግን ኤቭሊን ልጇ የሕይወቱን ትልቁን ስህተት እንዳይሠራ ፈራች። ልጄ ሆይ እኔ ያየሁትን አንተ ማየት አትችልም ስትል ወደ ባዶ ክፍል ዙራ በሹክሹክታ ተናገረች። ኤቭሊን የልጇን ልብ ታውቀዋለች ኢታን ቫኔሳን ይወዳታል፣ ምናልባትም ከልክ በላይ አሁን ሄዳ እጮኛ አዋረደችኝ፣ መታችኝ ብትለው ላያምናት ይችላል። ምናልባትም እናቱና እጮኛው መካከል ገብቶ ቫኔሳን ሊከላከልላት ይሞክር ይሆናል። ክርክር የትቢተኛን ሰው ጭንብል ሊገልጥ አይችልም። ስለዚህ ኤቭሊን ሌላ መንገድ መረጠች፣ የቁጣን መንገድ ሳይሆን የእናትነት ጥበብ የተሞላበት ስልት። አላማዋ በቀል አልነበረም፣ ማጋለጥ እንጂ ከዚያች ቀን ጀምሮ የማስታወሻ ደብተሯ የጦር ሜዳዋ ሆነ። እያንዳንዱን ትንሽ ነገር መመዝገብ ጀመረች። ቫኔሳ በጸሐፊዋ ላይ ስትጮህ ሰማው። ቫኔሳ አንድን ወጣት ሠራተኛ በስብሰባ መሃል ስታዋርደው አየሁ። ኤቭሊን በቁጣ አልተንቀሳቀሰችም። እንደ ብልህ የጦር ጄኔራል በትዕግሥትና በስልት ማስረጃዎቿን ማሰባሰብ ጀመረች። የቫኔሳ ባህሪ የአንድ ቀን ስህተት ሳይሆን ስር የሰደደ የትዕቢት በሽታ መሆኑን የሚያሳይ ማስረጃ በማግስቱም እንደገና ያንን አረንጓዴ የጽዳት ዩኒፎርም ለብሳ ወደ ኮልቲክ ታወር ተመለሰች። በዚህ ጊዜ ለማንም ራሷን አላሳየችም። በጸጥታ ሞልወያዋን ይዛ ከጥግ ሆና ትመለከት ነበር። ቫኒሳ በንቀት ስትሳለቅ ሰማች። ሰዎችን እንደሌሉ ስትቆጥር ተመለከተች። እያንዳንዱን ውርደት፣ እያንዳንዱን የስድብ ቃል በማስታወሻ ደብተሯ ገጾች ላይ ሳይሆን በልቧ ጽላት ላይ ቀረጸችው። በአቅራቢያዋ ሁለት ሰራተኞች ያንሾካሹካሉ። አንድ ቀን የማይገባትን ሰው ትነካለች አለ አንዱ። በዚያች ቀን ትጸጸታለች አለ ሌላኛው። ኤቭሊን ከንፈሮቿን በፈገግታ ሰበሰበች። ያቺ ቀን እነርሱ ከሚያስቡት በላይ ቅርብ እንደሆነች ታውቅ ነበር። የኤቭሊን ዕቅድ ግልጽ ነው። ቫኔሳ በክርክር አትጋለጥም። ትቢታም ሰዎች ሲያስፈልጋቸው የትህትናን ጭንብል ያደርጋሉ። ኤቭሊን ቫኔሳ ጭምብሏን ልታደርግ በማትችልበት ሁኔታ ውስጥ ልትፈትና ተወሰነች። ያኔ ልጇ ኢታን እውነቱን በገዛ አይኖቹ ያየዋል። ጨዋታው ተጀምሯል። ቫኔሳ እያሸነፈች ያለ ይመስላል። ኤቭሊን ግን እውነቱን ታውቀዋለች። አንድ ሰው በትዕቢት ከፍ ከፍ ባለ ቁጥር ውድቀቱ የዚያኑ ያህል የከፋ ይሆናል። ቀኑ ለኮልቲክ ታወር ትልቅ ቀን ነበር። ከሩቅ ምስራቅ የመጡ ባለሀብቶች በሚሊዮን የሚቆጠር ዶላር ኢንቨስት ለማድረግ ሊጎበኙ ቀጠሮ ነበራቸው። ለቫኔሳ ይህ የሕይወቷ ትልቅ ዕድል ነበር። ይህ ስምምነት ከተሳካ በኩባንያው ውስጥ ያላትን ሥልጣን ያጠናክርላታል። ከኢታን ጋር ላላት የወደፊት ሕይወትም ትልቅ ስኬት ይሆናል። ስለዚህ ሁሉም ነገር ፍጹም እንዲሆን ትፈልጋለች። ከጠዋት ጀምሮ እንደ ተቆጣ ነብር ሆናለች። እነዚያን ወንበሮች አስተካክሉ፣ ያንን መስታወት እንደገና አጽዱ እያለች ሰራተኞቹን ታዛለች። ድምጿ በሕንፃው ውስጥ ያለውን ውጥረት ይበልጥ አባባሰው። ከዚያም ለመጠጥና ለቀላል ምግቦች የተዋዋለቻት አቅራቢ ከሰራተኞቿ አንዷ አላከች። ሴትየዋ አረንጓዴ የደንብ ልብስ ለብሳ ሻርፕ አድርጋ ምግቡን የያዘ ትሪ ይዛ ገባች። ኤቭሊን ኮል ነበረች ለዚህ ወሳኝ ቀን ሆም ብላ ተመልሳ ነበር። የቫኔሳን ባህሪ በከባድ ጫና ውስጥ ሆና ልትፈትነው ወስናለች። አንድ ሰው ውጥረት ውስጥ ሲሆን ነው እውነተኛ ማንነቱ የሚወጣው ብላ ታምን ነበር። ቫኔሳም ሳታውቃት እዚያ አስቀምጮ አለቻት በንቀት። ኤቭሊን በጸጥታ ትሪውን ስታስቀምጥ አንድ ስኒ ተንሸራቶ መሬት ላይ ወደቀ። ይህ ትንሽ ስህተት የቫኔሳን ትዕግሥት ጨረሰው። በአዳራሹ ውስጥ የነበሩ ሰዎች ሁሉ በሚሰሙት ድምፅ እውርነሽ፣ በዚህ ትልቅ ቀን በባለ ሀብቶች ፊት ልታሳፍሪ ነው የመጣሽው ስትል ጮኸችባት ይቅርታማ ቤት አለች ኤቭሊን ስኒውን ለማንሳት እያጎነበሰች። የቅርብ ጓደኛዋ ሶፊ ቫኔሳ ተረጋጊ ሰዎች እያዩ ነው ብላ በሹክሹክታ ልታስቆማት ሞከረች ይዩኝ አለች ቫኔሳ ድምጿ ይበልጥ እየጠነከረ እኔ በየቀኑ ምን አይነት ራስ ምታት እንደምቋቋም እዩ በዚያች ቅጽበት የሊፍቱ በር ተከፈተ። የባለሀብቶቹ ሊቀመንበርና ከጎኑ ደግሞ ኢታን ኮል አብረው ወጡ። የኢታን አይኖች በአዳራሽ ውስጥ ያለውን ትዕይንት ቃኙ። የወደቀውን ስኒ፣ መሬት ላይ የተንበረከከችውን ሴት፣ የተቆጣቸውን እጮኛው። ቫኔሳ አለ፣ ድምፁ በዝግታ ምን እየሆነ ነው እዚህ? ቫኔሳ በቅጽበት ተለወጠች። ፊቷ ላይ የውሸት ፈገግታ ለጥፋ፣ ውዴ፣ ምንም አይደለም፣ ትንሽ የሥራ ግድፈት ነው፣ ሁሉንም ነገር ተቆጣጠሬዋለሁ አለችው። ኢታን ግን አይኖቹ መሬት ላይ በነበረችው ሴት ላይ አርፈው ነበር። እመቤቴ ደህናኖት አላት። ደህና ነኝ፣ አለች ኤብሊን ፊቷን እንደደበቀች። ኢታን በዚያች ሴት ጸጥታና እርጋታ የሆነ የማይመች ስሜት ተሰማው። ቫኔሳም እጁለት ይዘው እየሞከረች ውዴ፣ እንሂድ፣ ባለ ሀብቶቹ እየጠበቁን ነው አለችው። ያኔ ኢታን በቁርጠኝነት ተናገረ፣ ቫኔሳ፣ ዳግም ሰራተኛ እንዳትነኪ፣ በጭራሽ ሲልም አስጠነቀቃት። ፍጹም ጸጥታ ወረደ። የቫኔሳ ፈገግታ ጠፋ። በኩራቷ ላይ የተሰነዘረ ጥቃት ነበር። ይህ ቅርታ አለች፣ ቃላቶቿ ከአፏ በግድ እየወጡ የሰማሽኝ ይመስለኛል፣ አለ ኢታን በቀዘቀዘ ድምፅ። በኢታን ልብ ውስጥ የጥርጣሬ ዘር ተዘርቶ ነበር። የእጮኛው ባህሪ ለመጀመሪያ ጊዜ አስደንግጦታል። በማግስቱ የኮልቴክ ታወር የስብሰባ አዳራሽ በባለ ሀብቶች፣ በዳይሬክተሮችና በሠራተኞች ተሞላ። ቫኔሳ ኮል መድረኩ ላይ ቆማለች። ፈገግታዋ እንደተለመደው ፍጹም አቋሟን በልበ ሙሉነት የተሞላ ነበር። ስብሰባው ሊጀምር ሲል የባለ ሀብቶቹ ተወካይ ሚስተር ቼን ከመጀመራችን በፊት ስለ መስሪያ ቤቱ ባህል የሚያሳይ አንድ አጭር ቪዲዮ እንመልከት፣ አለ በአዳራሽ ውስጥ የነበረው መብራት ሲጠፋ ከቫኔሳ ጀርባ ያለው ግዙፍ ስክሪን በራ። ነገር ግን በስክሪኑ ላይ የታየው የኩባንያው የማስታወቂያ ቪዲዮ አልነበረም። የታየው የትላንቱ ትዕይንት ነበር። የቫኔሳ ሹልና ጮክ ያለ ድምፅ እውርነሽ እያለ በአዳራሽ ውስጥ አስተጋባ። ስኒው ሲወድቅ ሻዩ በእብነ በረዱ ላይ ሲፈስ፣ አረንጓዴ የደንብ ልብስ የለበሰችው ሴት ስትንበረከክ፣ እናም የቫኔሳ እጅ ሴትየዋን ሲገፋት፣ በመጨረሻም ኢታን ቫኔሳ ዳግም ሠራተኛን እንዳትነኪ ሲል ሁሉም ነገር ያለምንም ሙዚቃ፣ ያለምንም ማብራሪያ ጥሬ እውነታው ብቻ ታየ። አዳራሹ በድንጋጤ ጸጥ አለ። የቫኔሳ ፈገግታ ቀለጠ። ፊቷ በድንጋጤ ነጭ ሆነ። ይህንን ማን ነው የከፈተው? አጥፉት ስትል ጩኸች። በዚያች ቅጽበት የአዳራሹ የኋላ በር ተከፈተ። አንዲት ሴት በጸጥታ ውስጥ ገባች። ያንን አረንጓዴ የደንብ ልብስ ለብሳለች፣ ጸጉሯንም በሻርፕ ሸፍናለች። ቫኔሳ ይህችን ሴት አስወጧት በማለት አምባረቀች። ተዋት አለ ኢታን፣ ድምፁ በሐዘንና በቁጣ ተሞልቶ እንድትናገር ፍቀዱላት። ኤቭሊንም ወደ መድረኩ አጠገብ ሄዳ መላው አዳራሽ ፊት ለፊት ቆመች። እንደምን አዳራችሁ አለች። ድምጿ ለስላሳ ግን ጽኑ ነበር። ስሜ ኤቭሊን ይባላል። ቫኔሳ በንቀት ሳቀች። ኤቭሊን ምን? እመ ቤቴ፣ ትላንት ስህተት ሰርተሻል፣ አሁን ደግሞ ስብሰባ እያወቅሽ ነው። ኮል አለች ሴትየዋ በእርጋታ ኤቭሊን ኮል። በአዳራሹ ውስጥ እንደ መስታወት መሰበር አይነት ድምፅ ተሰማ። የሹክሹክታ ማዕበል ተነሳ። ዳይሬክተሮቹ ተነስተው ቆሙ። ሚስተር ቼን አይኖቹ በግርምት ተከፍተዋል። ኢታንም ጥቂት እርምጃዎችን ወደፊት ተራምዶ በሹክሹክታ ተናገረ። እማማ! የቫኔሳ ፊት ሁሉንም አይነት ስሜት በአንድ ጊዜ አሳየ። ድንጋጤ፣ አለማመን፣ ፍርሃት። ይህ ሊሆን አይችልም አለች። ኢታን ከእናቱ ወደ እጮኛው አፈራርቆ እየተመለከተ የተመለከተ ፊቱ ባሕዘን ተዋጠ። ቫኔሳ እናቴን ገፋሻት። ቫኔሳ የመጨረሻውን የትቢት ካርዷን መዘዘች። የሠራሁት ኩባንያውን ለመጠበቅ ነው ያንተን ሥራ። ለጥያቄ መልስ ስጪ አለ ኢታን፣ ድምፁ እየተቆራረጠ። ያኔ ቫኔሳ ወደ መጨረሻው መከላከያዋ ዞረች እምባ ወይዘሮ እኮ ሳላውቅ ቅር ካሰኞሽ በጣም አዝናለሁ። እባክሽ ይቅርበይኝ ኤቭሊን ግን አልተሸወደችም። አንቺ ያዘንሽው የጽዳት ሠራተኛን ስለገፋሽ አይደለም፤ ያዘንሽው የቢሊዮነሩን እናት ስለገፋሽ ነው። ይህ ቃል እንደ ፍርድ ቤት መዶሻ በአዳራሹ አስተጋባ። ኢታን አይኖቹ በእምባ ተሞልተው በቫኔሳ ጣት ላይ ያለውን የአልማዝ ቀለበት ተመለከተ። ከዚያም በመድረኩ ላይ የተቀመጠውን የደንብ ልብስ ተመለከተ። ኢታን አለች ቫኔሳ ድምጿ እየተንቀጠቀጠ ይህ እንዲያፈርሰን አትፍቀድ። እወድሃለሁ፣ እለወጣለሁ። በዚያች ቅጽበት ኢታን አንድ ከባድ ውሳኔ ወሰነ። በውሳኔው የኮልቴክ ታወር ህንፃ ብቻ አልነበረም የተናወጠው የተቢት ዙፋንም ጭምር እንጂ። ጭም ብሎ ወደቀ። እውነትም አሸነፈ።